ፕሬዚዳንት ኢሳያስ አፈወርቄ ወደ ጦርነቱ ቀጠና ገቡ። ይሱ ወዲ አፎም በጦርነት እየተናጠ ወዳለው ቀጠና ሲገቡ ከጀኔራሎቹ ልዩና የሞቃ አቀባበል ተደርጎላቸዋል። በዝርዝር እናስደምጣቸዋለን። የአስመራ መገበያ ገንዘብ ናፍቃ ትግራይ ክልል ውስጥ በተለይ በኢትዮ ኤርትራ ድንበር አዋሳኛ አካባቢዎች በስፋት ጥቅም ላይ የዋለ መሆኑ ተሰምተዋል። እዋትና ሻቢያ ድንበር ከፍተው በይፋዊ በህዝብ ለህዝብ ግንኙነት ጥምረት ከፈጠሩ በኋላ የኤርትራውን አፍቃ ትግራይ ውስጥ መገበያ ወደ መሆን እየተሸጋገረ መሆኑ ተሰምተዋል። ታደምጡታላችሁም። በሽታው በከፍተኛ ሁኔታ እየተስፋፋ ነው በሚል መንገድ ተዘጋ። የማርበርግ በሽታ ስርጭትን ለመቆጣጠር የትራንስፖርት እንቅስቃሴ ለአንድ ሳምንት ዝግ ሊደረግ መሆኑን የዞኑ የማርበርግ በሽታ ቁጥጥር ትራንስፖርት ዘርፍ ኮሚቴ አስታውቋል። ጉዳዩ ትኩረት ሊሰጠው ይገባል የሚሉ ድምፆችን ጎልተው እየተሰሙ ነው። እንመለስበታለን። የኤርትራ ባህር ኃይል ከባድ እርምጃ ወሰደ። ባህር ኃይሉ በቀይ ባህር አዋሳይ ላይ ባደረገው አሳ በርካቶች መታገታቸው ታውቋል። አጠር አድርገን ይዘነዋል፣ ትሰሙታላችሁ። ሩሲያ ዓለም አቀፉን የሰብአዊ መብት ተቋም ማገዷን አስታወቀች። የማይፈለጉ ድርጅቶች ብላ ከሰይ የምቻቸው ድርጅቶች ዝርዝር ውስጥ ማካተቷን ገልጻለች። የመብት ተቋሙ የሩሲያን ጦርነት አጥብቆ ሲተቸ ቆየ ሲሆን የጦር ወንጀለኞች ናቸው ያላቸውን አካላትም በዝርዝር ማጋለጡ ሩሲያን አስቆጥቷል። እናስደምጣችኋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ አሁኑ መደመጥ አለባችሁ አላችሁ ያላቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገንተናል። አብራችን ትቆዩ ዘንድ ግብዣችን ነው። የአስመራ መገበያያ ገንዘብ ናፍቃ ትግራይ ክልል ውስጥ በተለይ በኢትዮ ኤርትራ ድንበር አዋሳኝ አካባቢዎች በስፋት ጥቅም ላይ እየዋለ መሆኑ ተሰምተዋል። እዋትና ሻቢያ ድንበር ከፍተው በይፋዊ በህዝብ ለህዝብ ግንኙነት ጥምረት ከፈጠሩ በኋላ የኤርትራው ናፍቃ ትግራይ ውስጥ መገበያያ ወደ መሆን እየተሸጋገረ ነው። የኤርትራ ገንዘብ ናፍቃ ትግራይ ውስጥ ከኮንትሮባንድ ነጋዴዎች መገበያያነት አልፎ ወደ ማህበረሰቡ እየተሰራጨ መሆኑ ተሰምተዋል። እዋት ታጣቂዎችና ኤርትራ መከላከያ በጋራ በሚቆጣጠሩት ድንበር ከፍተኛ መጠን ያለው ናፍቃ ወደ ትግራይ ክልል ገብቶ እስከ መቀሌ ድረስ ወደ ገበያ እየተሰራጨ ነው። በዚህ ሰሞን ብቻ ወደ መሃል ትግራይ ገብቶ ገበያ ላይ ሊሰራጭ ነበር 400 ሺህ የኤርትራ ናፍቃ በፖሊስ መያዙ ተሰምቷል። ኅዳር 17 ቀን 2018 ዓ.ም በአድዋ ከተማ ፖሊስ የተያዘው ናፍቃ በናፍቃና ብር ለሚገበያዩ የኮንትሮባንድ ነጋዴዎች ሊደርስ እንደነበር ተሰምተዋል። ዋትና ሻቢያ በተናጠል ድንበር ከፍተው ጽምዶ በሚል ከአስመራ መቀሌ በይፋ ግንኙነት ከጀመሩ በኋላ ናፍቃ ወደ ትግራይ እየገባ ነው የሚል ጭምጭምታ ሲሰማ ነበር። የቀድሞው የትግራይ ክልል ፕሬዚዳንት ያሁኑ የህወት ተቀናቃኙ ገብሩ አስራት የኤርትራ ገንዘብ ትግራይ ውስጥ መገበያያ ወደ መሆን እየተሸጋገረ መሆኑን በቅርቡ መግለጻቸው ይታወሳል። ገብሩ በቅርቡ በሰጡት ቃለ መጠይቅ ላይ ስለ ኤርትራ ገንዘብ ናፍቃ ወደ ትግራይ መግባት በሰጡት ማብራሪያ ጽምዶ በአንድ ገ ገንዘብ እስከ መገበያየት መዝለቁን ገልጸዋል ፖለቲከኛው ገብሩ እንደሚሉት ከሆነ ትግራይ ክልል ውስጥ ናፍቃ በከፍተኛ ደረጃ ወደ ገበያ እየተሰራጨ ሲሆን ሻቢያ ተጽዕኖውን ለማሳደግ እጁን በረጅም ወደ ትግራይ ሰዷል ብለዋል ህወሓትና ሻቢያ የፈጠሩት ጥምረት የኮንትሮባንድ ንግድን በማስፋፋት የትግራይን ህዝብ ለከፍተኛ የኑሮ ጫና አዳርጓል በአሁኑ ወቅት በትግራይ ክልል ከፍተኛ የሸቀጦች ዋጋ ንረት የተከሰተ ሲሆን ወደ ክልሉ የሚገቡ ምርቶች ኮንትሮባንድ ወደ ኤርትራ እየተሻገሩ ነው። ህወሓት የኢትዮ ኤርትራን ድንበር የኢትዮጵያ መንግስት መከላከያ ሰራዊት አሰማርቶ እንዳያስከበር መከልከሉ ይታወሳል። ህወሓት የፌዴራል መንግስት በድንበር አካባቢዎች ቁጥጥር እንዲኖር አለመፍቀዱን ተከትሎ ሻዕቢያ እስከመሃል ትግራይ እንዳሻው እንዲፈነጭ እድል ሰጥቶታል። ህወሓት በተቆጣጠረው ድንበር ጄኔራሎች የተቀራመቱትን ወርቅ በኤርትራ በኩል የሚያሻገር ሲሆን በምላሹ የጦር መሳሪያ እያስገባ መሆኑ ይነገራል። ፕሬዚዳንት ኢሳያስ አፈወርቄ ወደ ጦርነቱ ቀጠና ገቡ። ይሱ ወዲአፉም በጦርነት እየተናጠው ወዳለው ቀጠና ሲገቡ ከጄኔራሎቹ ልዩና የሞቀ አቀባበል ተደርጎላቸዋል። የኤርትራው ፕሬዚዳንት ኢሳያስ አፈወርቄ ወደ ፖርት ሱዳን አቅንተዋል። የሱዳን ሉዓላዊ ምክር ቤት ፕሬዝዳንት ጄኔራል አብዱልፈታህ አልቡርሃን ባደረጉት ግብዣ ነው ፕሬዝዳንት ኢሳያስ ፖርት ሱዳን የገቡት። ፕሬዝዳንት ኢሳያስ አፈወርቂ ኤርትራ ከሱዳን ጋር በተለያዩ ደረጃዎች የሁለትዮሽ ግንኙነቷን የበለጠ ለማሳደግ በጋራ እንደምትሰራ ተናግረዋል። የሱዳኑ ወታደራዊ መሪ አልቡርሃን ከጀኔራል ሀምዳል ዳገሎ ጋር ጦርነት ውስጥ መሆናቸውን ተከትሎም ኤርትራ ለአልቡርሃን ወታደር በማሰልጠን እንዲሁም የሱዳንን አየር ኃይል ተቀብሎም በማስተናገድ ድጋፍ እያደረገች መሆኑን በጀኔራል ሐምዳል ዳገሉ የሚመራው የሱዳን ፈጥኖ ድራሽ ጦር ያስታወቀ ሲሆን ኤርትራ ላይ እርምጃ እንደሚወስድ በተደጋጋሚ ማስጠንቀቂያ ማውጣቱ የሚታወስ ነው። በአሁኑ ወቅት በሱዳን በርካታ ኃይላት እየተፋለሙ ነው። ራሻና ዩክሬን ሳይቀር ጎራ ይዘው ካርቱም ላይ እየተቧቀሱ መሆኑን የአደባባይ ሀቅ ከሆነ ክራርሟል ህወሓት የኢትዮጵያ መንግስትና ኤርትራን በጦርነቱ እጃቸውን አስገብተውበታል። ግጭት ባለበት ሁሉ የማይታጡት ኢሱ ወዲ አፎም ከሁለት ወር በፊት በ10 ሺዎች የሚቆጠሩ የሱዳን ብሔራዊ ጦር ሚሊሻዎችን ሳዋ ላይ ያሰልጥነው ወደ ጦርነቱ አሰማርተዋል። ኤርትራ ወታደሮችን በቅጥረኝነት እንደሚዋጉ ተባራሪ መረጃዎች ያሳያሉ። እዋትም አይኒን ግንባር ያደርገው ብሎ ቢሸመጥጥም ካልቡርሃን ጎራ ሆኖ እየተዋጋ ነው። በተለይም ከአራት ዓመት በፊት በማይካድራ ጭፍጨፋ የፈጸሙ የሳምሪያ አባላት በጦርነቱ ዋና ተዋናይ ናቸው። በዞኑ የማርበርግ በሽታ ስርጭትን ለመቆጣጠር የትራንስፖርት እንቅስቃሴዎች ለአንድ ሳምንት ዝግ ሊደረጉ ነው። በደቡብ ኢትዮጵያ ክልል አሪ ዞን የማርበርግ በሽታ ስርጭትን ለመቆጣጠር ከዛሬ ኅዳር 20 ቀን 2018 ዓ.ም ጀምሮ ከዞኑ ውጭ የሚደረጉ አገር አቋራጭ የትራንስፖርት እንቅስቃሴዎች ለአንድ ሳምንት ዝግ እንደሚሆኑ የዞኑ የማርበርግ በሽታ ቁጥጥር ትራንስፖርት ዘርፍ ኮሚቴ አስታውቋል። ወቅታዊ የሆነው የማርበርግ በሽታ ከዕለት ከለተለት አስከፊ የሆነ መምጣቱን ያስታወቀው የአሪዞን የበሽታውን ስርጭት ለመቆጣጠር በዞኑ ዋና አስተዳዳሪ የሚመራ ግብራሂል መቋቋሙን ገልጿል በዚህም ትምህርት ቤቶች ተዘግተው ከፍተኛ ርብርብ እየተደረገ እንደሚገኝ የተገለጸ ሲሆን አሁን ላይ ትራንስፖርት ዘርፉን ለአንድ ሳምንት መዝጋት አስፈላጊ በመሆኑ ከዛሬ ሄዳር 20 ቀን 2018 ዓም ምት ጀምሮ ለአንድ ሳምንት ዝግ እንደሆነ ኃይሉ ትራንስፖርት ዘርፍ ሰብሳቢ የሆኑት የአሪዞን ትራንስፖርት ፖርትና መንገድ ልማት አስተዳደር ጽፈት ቤት ኃላፊ አቶ ግዛው ኃይሌ ገልጸዋል። በተጨማሪም በከተማ የሁለት ግር ተሽከርካሪዎችና የታክሲ አገልግሎት የሚሰጡ ተሽከርካሪዎች ብሎ በዞኑ ውስጥ የሚኖሩ የትራንስፖርት እንቅስቃሴዎች በቀጣይ ቀናት ውስጥ ውሳኔ እንደሚሰጥባቸው ተመላክተዋል። ይህ በእንዲህ እንዳለ በምርምር በትምህርትና ስልጠና እንዲሁም በዓለም አቀፍ የጤና መፍትሄዎች አማካኝነት ለወረርሽኝ ዝግጁነት ማሳደግ ዓላማ አድርጎ የተቋቋመውና ከአርባ በላይ በሆኑ አገሮች ውስጥ የሚገኙ ግንባር ቀደም የሰዎችና የእንስሳት ቫይሮሎጂስቶች ጥምረት የሆነው ግሎባል ቫይረስ ኔትወርክ በደቡብ ኢትዮጵያ በቅርቡ ስለተረጋገጠው የማርበርግ ቫይረስ በሽታው ወረርሽኝ መግለጫ አውጥቷል። ተቋሙ ሐሙስ ኅዳር 18 ቀን 2018 ዓ.ም በወጣው መግለጫ በሀገሪቱ የተመዘገበው የመጀመሪያው የማርበርግ ቫይረስ ወረርሽኝ አጣዳፊ የህዝብ ጤና አጠባበቅ የምርምርና የክትትል ስራዎችን እንደሚሻ ገልጿል። በሽታው የተከሰተበት ስፍራ ከደቡብ ሱዳንና ኬንያ ድንበሮች ጋር ቅርበት ያለው መሆኑ ድንበር ተሻጋሪ ስርጭት ሊኖር የሚችልበት እድል ይጨምራል ብሏል። ተቋሙ በመግለጫው አክሎ ሁኔታውን በጥብቅ እየተከታተለ እንደሚገኝ ጠቅሶ የበሽታውን ምላሽ፣ የምርምር ጥረቶችን እንዲሁም ለወደፊት የማርበርግ ቫይረስ ስጋቶችን ለመቀነስ የሚረዱ የረጅም ጊዜ ስልቶችን ለመደገፍ ከአፍሪካ አጋሮችና ከዓለም አቀፉ የጤና ማህበረሰብ ጋር አብሮል መስራቱን እንደሚቀጥል አመላክቷል። በኢትዮጵያ የማርበርግ ቫይረስ መከሰቱ ከተነገረበት ጊዜ አንስቶ እስካሁን በተደረጉ 227 የላብራቶሪ ምርመራዎች 12 ሰዎች ላይ ቫይረሱ መገኘቱን የጤና ሚኒስቴር መረጃ አመላክታል። ከእነዚህም ውስጥ ስምንቱ ሕይወታቸው ሲያልፍ፣ ሁለት ሰዎች ደግሞ ከበሽታው አገግመዋል። ሁለት ሰዎች ደግሞ በሕክምና ላይ ያሉ መሆናቸው ተገልጿል። በኤርትራ ባህር ኃይል ታግተው የነበሩ አርባ አሳስጋሪዎች መለቀቃቸውን የየመን ውጭ ጉዳይ ሚኒስቴር አስታወቀ። የየመን ዜና አገልግሎት ሳባ እንደዘገበው እነዚህ የመናውያን አሳስጋሪዎች በእስራ ላይ እያሉ በኤርትራውያኑ ቁጥጥር ስር የዋሉ ሲሆን ላለፉት 12 ቀናትም በእስር ላይ ቆይተዋል። የታሰሩት በኤርትራ ባህር ኃይል ቁጥጥር ስር በሚገኘው ጃልቦብ የተሰኘው አካባቢ መሆኑን የገለጸው ዘገባው በ12 ቀናቱ የእስር ቆይታቸው አብዛኞቹ አካላዊ ድብደባ እንደተፈጸመባቸው መናገራቸውን አስታውቋል። አሳስጋሪዎቹ እንደገለጹት የየመን የባህር ክልል ውስጥ ሆነው በሶስት ጀልባዎች የተለመደ አሳ ማስገር ስራቸውን በሚያከናውኑበት ወቅት የኤርትራ ባህር ኃይል የቅኝት አባላት የጦር መሳሪያ ደግነው ወደ እስር ቤት ሊወስዷቸው ችለዋል። እነዚህ ከእገታ የተለቀቁ አርባ የመናውያን ዛሬ የተለቀው አልካባ የተሰኘው ወደብ ላይ ሲደርሱ ደማቅ አቀባበል ተደርጎላቸዋል። የወደቡ ፕሬዚዳንት አብዱላሂ አልሁማዲያ አሳስጋሪዎቹ እንዲለቀቁ የቀይ ተግባር አሳስጋሪዎች ባለስልጣን ላደረገው ትልቅ አስተዋጽኦ ምስጋናቸውን ማቅረባቸውን ሳባ ጨምሮ ዘግቧል። ሩሲያ የሰባዊ መብት ተሟጋች ድርጅቱን ሁማን ራይትሶችን አገደች። ሩሲያ ጠቅላይ አቃቢ ህግ ቢሮ ትናንት ሁማን ራይትሶች የተባለውን የመብት ተሟጋች ድርጅት ሩሲያ የማይፈለጉ ድርጅቶች ብላ ከሰየመቻቸው ድርጅቶች ዝርዝር ውስጥ አካቷል። እርምጃው በሩሲያ ውስጥ የድርጅቱን ማንኛውንም እንቅስቃሴ ወዲያውኑ የሚያግድ ሲሆን በሩሲያ ውስጥ ካሉ ድርጅቶችና ግለሰቦች ጋር አብሮ መስራትን ህገወጥ ያደርጋል። የሩሲያ ጠቅላይ አቃቢ ህግ ቢሮ ሁማን ራይትሶች የተባለውን ተሟጋች ድርጅት ሩሲያ የማይፈለጉ ድርጅቶች ብላ ከሰየመቻቸው ድርጅቶች ዝርዝር ውስጥ ትናንት አካቷል። የጀርመኑ የዜና ምንጭ ዲፒኤ እንደዘገበው እርምጃው ሂውማን ራይትሶች በሩሲያ ውስጥ ያለውን ማንኛውንም እንቅስቃሴ ወዲያውኑ እንዲያቆም የሚያደርግ ሲሆን በሩሲያ ውስጥ ያሉ ሰዎች ወይም ድርጅቶች ከድርጅቱ ጋር መስራትን ህገወጥ ያደርጋል። ሂውማን ራይትሶች ከሶስት አስርት ዓመታት በላይ ከድህረ ሶቪየት ሩሲያ በኋላ ያለው መንግሥት ሰብአዊ መብቶችንና ነጻ ነቶችን እንዲያስከብር ግፊት አድርጓል። የእኛ ስራ አልተለወጠም። ነገር ግን በአስደናቂ ሁኔታ የተለወጠው መንግስት ነው ሙሉ በሙሉ የአምባገነናዊ ፖሊሲዎች ጭቆናና በዩክሬን ውስጥ የሩሲያ ኃይሎች እየፈጸሙ ያሉት የጦር ወንጀሎች ነው በአስደናቂ ሁኔታ እየጨመር የመጣው ብለዋል። የሂውማን ራይትስ ዎች ዋና ዳይሬክተር ፊሊፕ ፖሎፒዮን ሩሲያው ዋና ዋና ነጻ የዜና አውታሮችንና የመብት ቡድኖችን ጨምሮ ከ270 በላይ ድርጅቶችን የማይፈለጉ ስትል ሰይማለች። ሁማን ራይትስ ዎች የሩሲያን ጦርነት አጥብቆ ሲተች የቆየ ሲሆን የጦር ወንጀሎች ናቸው ያላቸውን ዝርዝርም መዝግቧል። በቅርቡ የሩሲያ ወታደሮች ሰላማዊ ሰዎችን በሰው አልባ አውሮፕላኖች መግደላቸውን በምርመራ ይፋ ማድረጉ ይታወሳል።